እጨምራለሁ ቆጥሬውን ቆረጥ ቆረጥ አድርጌ የማይፈልግ ሰው አለ። ግን አንዳንዴም ነጭ ሽንኩርቱን አላቁላለውም ጥሬ ነጭ ሽንኩርት እጨምርበታለሁ። በጣም ባይዘውኝ በጣም ነው የሚያጣፍተው። በዚህ ላይም ደግሞ ከጤና ማኳያ ስ ላይ ብዙ ነገር አያስፈልግም። ትንሽ ቆንጆ በርበሬና ጨው ብቻ በቂ ነው። አላግባብ ያልሆነ ቅመም ስንጨምር ቃናው እናበላሸዋለን። ከዛ ስጋ መጥበሻ ቀዘን ደግሞ መጨመር እንችላለን። ብዙ ሰው ይሸመጥጠዋል። እኔ ግን ቅጠሉን ማግኘት ስለሚከብደኝ እንዳለ ነው ጨምረ። በዝናቧ የተሰራ ነው በጣም ነው የሚዳፍተው።